የሚናገሩት ማርኮ ሩቢዮ ናቸው የአሜሪካው ስቴት ሴክሬታሪ ሩቢዮ አርኤስኤፍ የተባለውን የሱዳን ሚሊሻ ስሙን ጠቅሰው ፈጸማቸው ያሏቸውን ወንጀሎች በመዘርዘር እያወገዙ የኮነኑትን የተናገሩት ባለፈው ሳምንት ነበር የዚያን ሚሊሻ የወንጀል ተግባራት እየዘረዘሩ ለድርድር አልስማማም ማለቱን እየጠቀሱ ጦር መሳሪያ የሚሰጡትና እንዲሻገርለት የሚፈቅዱ አሉ በማለት እያስታወሱ በሱዳን የሆነው ነገር አገራቸውን እንዳሳዘነ ገልጸዋል ይህንን የሰማ ሀበሻ አህያውን ፈርተው ዳውላውን የሚለውን ተረት ስቦ ሊያወጣ ይችላል። ዋናዋ አቀባባይና አስተኳሽ እያለች ዋናው ላኪ አቡዳቢ ተቀምጦ እሱን ስሙን እንኳን ለማንሳት ሳይደፍሩ የተላላኪውን ድርጊት ያወግዛሉ። በእርግጥም የተባበሩት አረብ ኤምሬትስ የተሰኘች አገር በእርግጥም መሐመድ ቢን ዛይድ የተባሉ ሰው በሱዳን ጀኖሳይድ ይፈጸም ዘንድ ቁልፍ አበርክቶ አላቸው። በሱዳን ብቻ ሳይሆን በሊቢያም በዚያ ብቻ ሳይሆን በኢትዮጵያም ከሚገደሉ ሕፃናት ከሚወድሙ ልማቶች ጀርባ እሳቷን ይዛ የምትቀርበው ኤምሬቶች ስሟን በግብሯ የሚያነሱት ቢበዙም በዚህ ወቅት የአሜሪካ ጫና እምብዛም ሆኗል። አሁን ደግሞ የተሰማው ዜና በምዕራብ ኢትዮጵያ ቤኒሻንጉል ጉሙዝ ውስጥ መንጊ በተባለ ወረዳ የሱዳንን አማጺ ኃይል የምታሰለጥንበት ካምፕ አስከፈተች የሚል ነው። አዎ በኢትዮጵያ ግዛት ውስጥ ጎረቤት ሀገርን የሚዋጋና በመተማ አልፎ ሱዳን እንዲገባ የሚጠበቅበት በሱዳን ምስራቃዊ ክፍል እያጠቃ ወደ ካርቱም እንዲገባ የታሰበ አስር ሺህ ሰራዊት ተመልምሎ የሚገባበትና የሚሰለጥንበት ማዕከል ተከፍቷል። ከሶስት ወራት በፊት ነሐሴ ላይ መጠናቀቅ የጀመረበት ካምፕም ከሶስት ወራት በኋላ ጥር መጨረሻ፣ ይሄው የተባበሩት አረብ ኤምሬትስ የምትደግፈው ታጣቂ ኃይል ወደ ኢትዮጵያ ገብቶ ይሰለጥንበታል ተብሎ ይጠበቃል። ይህንን ጠንክረው የሚያስተባብሩት የመከላከያ ደህንነቱ ጀነራል ጌታቸው ጉዲና ናቸው። ብልጽግናዎች የአቡዳቢ ጌቶች ያዘዟቸው ለማድረግ ደፋ ቀና የሚሉ ሎሌዎች ናቸውና አድርጉ የተባሉትን እያደረጉ ነው። ምን ትጠቀማላችሁ የሚል ጠያቂ ቢመጣባቸው ገንዘብ እናገኛለን፣ መሳሪያ እናገኛለን፣ ከዚያም እኛም እንደ ሄሚቲ በህዝብ ላይ እንሸፍታለን ይላሉ ተብሎ አይጠበቅም። ጥያቄው የተባበሩት አረብ ኤምሬቶች ስለምን ይህንን ሁሉ አደረገች የሚለው ብቻ አይደለም። በሱዳን ጄኖሳይድ ላይ እሳቱን ማቀጣጠልም ማቀባበልም ስለምን አስፈለጋት የሚለው ብቻ ሳይሆን ለምን ዝም ተባለች የሚለውም ጥያቄ መሰረታዊ ነው። እነ አሜሪካ፣ እነ እንግሊዝ፣ እነ አውሮፓ ህብረት፣ እነ ግብፅ ስለምን በተባበሩት አረብ ኤሚሬትስ ላይ የረባ ጫናና የጠነከረ አስተያየት እንኳ ለመስጠት አልደፈሩም? አሁንም ጥያቄው ለምን የሚል ነው። ደግሞ ማያውቁም እንዳይባል አሳምረው ያውቃሉ። የደህንነት መስሪያ ቤቶቻቸው በሚገባ እንደሚያውቁ ሚዲያዎቻቸው ዘግበዋል። ታዲያ እነዚያ ለዓለም ሰላም እና ደህንነት ለሰው ልጅ መብት መብትና ህይወት ግድለናል ብለው ሀብትም ሲያፈሱ ሰውም ሲያሰማሩ የሚታወቁት ምዕራባውያን ለምን ለእምሬትስ ቁጣ እንኳን አጡ? አንዲት የግሳጼ ቃል እንኳን ቸገራቸው? ይህንን ያደረገችው ቻይና ብትሆን ኖሮ፣ ይህንን ያደረጉት የሩሲያው ፕሬዚዳንት ፑቲን ቢሆኑ ኖሮ፣ ይህንን የፈጸሙት ኪም ጁንግ ኡን ቢሆኑ ኖሮ ከቶ የአሜሪካኖች አስተያየት ይህ ይሆን ነበርን? ስለምንስ የተባበሩት አረብ እምሬቶች ወደ ሱዳን የምታሻግረውን ጦር መሳሪያ ማስቆም አልቻሉም ወይም አልወደዱም? ለዚያውም የጦር መሳሪያ ማዕቀብ በተጣለበት ሱዳን እልፍ ሰው መግዲያ የምታሻግረው ኤሚሬትስ ስለምን ዝም ተባለች? ይህንን ጥያቄ ለማብራራት ነገሩ የገባቸው ሰዎችና ተቋማት የጻፉትን እንገልጣለን። ይህ ወታደር ለጋዜጠኞች የሚያስጎበኘው የጦር መሳሪያ ዴፖ እዚያው ሱዳን ውስጥ በሄሚቲ ይዞታ ስር የነበረ ሲሆን በአንድ አውደ ውጊያ ተሸንፎ ሲሸሽ የተወው ነው። የጦር መሳሪያውም የተባበሩት አረብ ኤምሬትስ መከላከያ ሚኒስቴር ንብረት መሆኑን የሚያመለክቱ ጽሑፎች በሚነበቡባቸው ካርቶኖች የታሸገ ነው። ይህ አንድ አንጓና እማኝ ብቻ አይደለም። ኤምሬትስ ወደ ሱዳን ጦር መሳሪያ ታስገባለች ሳይሆን ሙሉ ወጪውን ሸፍና ትዋጋለች የሚለው የተሻለ ገለጻ ነው ይላል፣ የዘጋርዲያኑ ዲፕሎማቲክ ኤዲተር ማ ፓትሪክ ዊንቶር ነሐሴ 6 2023 የሱዳን ጦርነት በተጀመረ በአምስተኛው ወር እንዲሆነ፣ በዚያች ቀን ቀትር ላይ አንድ ጅራቱ ሰማያዊ የሆነ ነጭ አውሮፕላን በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሐርማት አልሼክ ሰርጥ በአንድ አሸዋማ ቦታ ላይ አርፎ ታየ። በዚያ ገጠራማ ቦታ የአውሮፕላን እንደተገኘ የማንስ ነው ምንስ ጭኖ ነበር የሚለው የመገናኛ ብዙሃንንና የአየር ትራፊክ ባለሙያዎችን ትኩረት ሳበ። ፍላይት ራዳር ትዌንቲፎር የተሰኘውና የአውሮፕላን በረራዎችን መነሻና መድረሻ የሚመረምረው ድርጅት የአውሮፕላን 1900 ዲ የተሰኘ ቁጥር እንደነበረው ንብረትነቱ የኡጋንዳ በሆነው ባር አቪየሽን ንብረትነት የሚመራ እንደሆነ አውሮፕላኑም የካርጎ ወይም የዕቃ መጫኛ እንደነበር አረጋገጠ። ምን ጭኖ ነበር የሚለውን ጉዳይ የሚመረምሩ ጋዜጠኞችና የሳተላይት ባለሙያዎች ደግሞ የሩሲያ ምርት የሆነ ካቱይሻ የተባለ ሮኬት ሊያደርስ ሱዳን መግባቱን ደረሱበት። ማን የላከው ኬትስ የተነሳ ነበር የሚለውን ሲያጣሩም የተባበሩት አረብ ኤምሬቶች መሆኗን አወቁ። ይህ ገና በጦርነቱ ጅማሮ ሰሙን የነበረ በመሆኑ ብዙ አነጋገረ። የመሐመድ ቢን ዛይድ አገር ከሱዳን የሚሊሻ ጦር ጋር የነበረው ግንኙነት የበለጠ ማስረጃ ቀርበቦት ተሞገተ። ከዚያን ጊዜ ወዲህም ከእያንዳንዱ የታጣቂ ኃይሉ ጥቃት ጋር ስሙ የሚነሳ ሆነ። ይህንን ጉዳይ በተመለከተ የምርመራ ሪፖርት ያስነበበው ዋል ስትሬት ጆርናል ኤምሬትስ ውስብስብ አቅም ያላቸውን የቻይና ድሮኖች ለሄሚቲ በገፍ እያቀረበች መሆኑን የአሜሪካ ደህንነት መስሪያ ቤት አረጋግጦልኛል ይላል። ኒውዮርክ ታይምስ ደግሞ ገና ጦርነቱ በፈነዳበት ሰሞን አንስቶ የተባበሩት አረብ ኤምሬትስ ወደ ሱዳን የምታስገባው ጦር መሳሪያ አያሌ እንደነበረ ያትትና ይህንንም በቻድ በማዕከላዊ አፍሪካ በደቡብ ሱዳን እንዲሁም በኡጋንዳ በኩል ስታሻግረው እንደነበር ያስነብባል። ይህንን ጦር መሳሪያ የምታቀርበውም በሰብአዊ እርዳታ ሽፋን እንደሆነ ያትታል። ሄሚቲ የሚገዛለት መሳሪያ ግን የቻይና ድሮንና የሩሲያ ሮኬት ብቻ አይደለም። ባሳለፍነው ሳምንት በተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ እንደተነገረው በሱዳኑ ጦርነት እንግሊዝ ሰራሽ የጦር መሳሪያ ቅሪቶች ተገኝተዋል። ይህ የእንግሊዝ መንግስትን ክፉኛ ያስወቀሰ ጦር መሳሪያ እንዴት አርኤስኤፍ ከተባለው ሚሊሻ እጅ ገባ? የሚለውን ጉዳይ የሚጠይቀው የዘጋርዲያኑ ማርክ ታውንሴንድ ጉዳዩን እንዲያጠኑ የተመደቡት የተባበሩት መንግስታት የኤክስፐርቶች ቡድን ይህ መሳሪያ ሱዳን የገባው በተባበሩት አረብ ኤምሬቶች አቅራቢነት ነው ብለዋል ይላል። መሳሪያውን ኤምሬትስ ለራሴ መገልገያ ብላ ከእንግሊዝ የገዛችውና ለሄሚቲ የሰጠችው መሆኑን የሚያነሱት ባለሙያዎቹ የለንደኑ መንግስት የሚሸጠው ጦር መሳሪያ ለጥፋት አላማ አለመዋሉንና ለሶስተኛ አካል ተላልፎ አለመሰጠቱን ማረጋገጥ ይገባዋል ብለዋል። እንግሊዝ በ2004 ከጥር እስከ መስከረም ባለው ጊዜ ውስጥ ኤምኤል 14 የተባለ የማሰልጠኛ መሳሪያ ለኤምሬትስ ሸጣ እንደነበር ማረጋገጡን የሚገልጸው ማርክ ይህንን የሚያቀላጥፉ 14 ኩባንያዎችን አሰማርቶ እንደነበር ይጠቁማል። ሱዳን ውስጥ የሄሚቲ ሚሊሻዎች የታጠቁትም ይህንን መሳሪያ በዚህ መልኩ የተገኘውን ነው። ዓለም አቀፉ የሰብአዊ አገልግሎት ሕግን በጣሰ አኳኋን እርዳታን ሽፋን እያደረገ ወደ ሱዳን የመገዳደያ ግንባሮች የሚላከው ይኸው ጦር መሳሪያ የሚጓጓዘው ዓለም አቀፍ በረራን ለማከናወን ፈቃድ በሌላቸው ጦር መሳሪያ አጓጓቢዎች ጭምር ነው ሲሉ የገለጹት ደግሞ የተባበሩት መንግስታት አጣሪ ባለሙያዎች ናቸው። በቻድ ድንበር ላይ በሱዳን አቅራቢያ ኤምሬትስ የሰብአዊ አገልግሎት የምሰጥበት ነው የምትለውን ሆስፒታል ከከፈተች ቆይታለች። ያ ሆስፒታል ለቻይና የተገዙት ድሮኖችና ወደ ሱዳን የሚሻገሩ መሳ መሳሪያዎች መጋዘንና የኬሚቲ ወታደሮች መታከሚያ ማዕከል መሆኑን በኒውዮርክ ታይምስ የምርመራ ሪፖርት ተጋልጧል። ይህ ሆስፒታል የተከፈተው ጦርነቱ እንደተጀመረ ሰሞኑ መሆኑን ልብ ይሏል። የመሐመድ ቢን ዛይድ መንግስት ጦር መሳሪያ ብቻ ሳይሆን ተዋጊ ወታደሮችንም ቀጥሮ ከኮሎምቢያ ማስመጣቱም ሲዘገብ ሰንብቷል። ይህ ጦር መሳሪያ ከህግና ውላቸው ውጪ ለጄኖሳይድ መፈጸሚያነት ሲውል እነ እንግሊዝ ስለምን ዝም አሉ የሚለው ጥያቄ መነሳት የሚገባው ከዚህ በኋላ ነው። አሜሪካስ ብትሆን የተባበሩት መንግስታት የጦር መሳሪያ ሊቀርብለት የማይገባ ጦርነት ነው ብሎ ማዕቀብ በጣለበት የሱዳኑ ጦርነት ላይ ለሄሜቲ የሚሰጠው ትጥቅና ያለገደብ እንዲሁም በገፍ ሲቀርብ ለምን ዝም አለ? የራሱ የደህንነት ተቋማትስ ይህንን እያረጋገጡለት ለምን እርምጃ ከመውሰድ ተቆጠበ? ጥሩ ጥያቄ ነው። ር ን ዳድፎርድ ስ ን ስተርን ሱዳን ደጋግማ በወደመችው ዳርፉር ብቻ ሳይሆን በሌሎችም አካባቢዎች ከሚካሄደው ጄኖሳይድ ጀርባ የሩሲያ ሮኬት፣ የቻይና ድሮን፣ የእንግሊዝ የነፍሰ ወከፍ መሳሪያዎች ከተገኙ በኋላ የተባበሩት አረብ ኤምሬቶች እንዳቀረበቻቸው ማስረጃ ከወጣ ወዲህ የአቡዳቢው መንግሥት እዚህ ግባ የሚባል ክርክር አቅርቦ ሊክድ አልቻለም። በተደጋጋሚ የለሁበትም እያለ ሲዋሽ ቢቆይም ማስረጃዎቹ የሚያነቃንቁት አልሆኑም። የአሜሪካ መንግስት ይህንን አሳምሮ ያውቃል የሚለውን ጉዳይ እየጻፉት አሊሰን ማክማነስና ጓደኞቿ ጉዳዩን በዋይት ሃውስ በኩል አድርገው በፎሬን ፖሊሲ መጽሔት ላይ ይዘረዝሩታል። ከዚህ በፊት የነበረው የባይደን አስተዳደር በሁለቱም ተፋላሚዎች ማለትም በሄሚትም ሆነ በቡርሃን ላይ ጫና ለመፍጠር ይጥር እንደነበር አስታውሰው በተለይ አርኤስኤፍ የተባለውን ሚሊሻ ኃይልና ለእሱ ጦር መሳሪያ የሚያቀርቡ ኩባንያዎች በተለየ የማዕቀቦች ኢላማ እንዲደረግ ተወስኖበት እንደነበር ያትታሉ። ከእነዚህ ኩባንያዎች መካከልም በዚያ ያሉቱ በተባበሩት አረብ ኤምሬትስ ውስጥ መቀመጫቸውን ያደረጉ ናቸው። አንዳንድ የኮንግረስ አባላትም ይህንን ነገር ለመግታት የሚያስችሉ ምክር ሐሳቦችን ይዘው በምክር ቤት ውስጥ ተከስተዋል። ይህ ሁሉ ግን የረባ ውጤት አላመጣም። የባይደን አስተዳደር ሄዶ የትራምፕም ሲመጣ የሱዳን የጦር መሳሪያ ምንጭ የሆነችውን ኤምሬትስን ጣቱ ቤቶቿን ለመከርከም የረባ ተጽዕኖ አላሳደርም። የዚህ ምክንያቱ ጥቅም ነው የሚለው ጉዳይ ብዙዎችን የሚያስማማ ይመስላል። የተባበሩት አረብ ኤምሬትስ የአሜሪካ ጦር መሳሪያን በመሸመት ከግንባር ቀደሞቹ ተርታ የምትቀመጥ ናት። በሁለቱ ሀገራት መካከል ያለው የንግድ ግንኙነትም ግዙፍ ነው። ለአብነት የተባበሩት አረብ ኤምሬትስ በአሜሪካ ውስጥ የ35 ቢሊዮን ዶላር ኢንቨስትመንት ያላት ሲሆን 33,000 አሜሪካውያንንም ቀጥራለች። አሜሪካ በበኩሏ 20 ቢሊዮን ዶላር የሚደርስ ሸቀጥ በኤምሬትስ ገበያዎች ላይ ትሸጣለች። 15 ቢሊዮን ዶላር የሚገመት ምርት ደግሞ ከዚያች ሀገር ታስገባለች። ይህ አሃዝ በብዙ እንዲጨምር የተስማሙት ሁለቱ ሀገራት ከሰባት ወራት በፊት መካከለኛው ምስራቅን የጎበኙት የአሜሪካው ፕሬዚዳንት ከኤምሬትስ ጋር የሚኖረውን የንግድና ኢንቨስትመንት ውል ከ200 ቢሊዮን ዶላር እንዲበልጥ ወስነዋል። ከዚህ ውስጥ 1.4 ሚሊዮን ዶላሩ የጦር መሳሪያ ሽያጭ ነው። ይህን ያህል ጥቅም ያላቸው አሜሪካኖች በተባበሩት አረብ ኤምሬትስ ጭካኔ የተሞላባቸውን ወታደራዊ ድጋፎች እንድታቆም መረር ያለ ግሳጼ ሊያደርሱ ይቅርና የወዳጅ አስተያየት እንኳን ለመስጠት አይደፍሩም አስብሏቸዋል። እናም አሜሪካ ዝም ማለች እንዳይባል በኮንግረስ አባላት እየተናገረች፣ እንደ ማርኮ ሪቢዮ ባሉ ሹሞቿ ደግሞ ይህ ነገር ያሳስበናል እያለች ትቀጥላለች። ጦር መሳሪያ አቅራቢዋ እኮ የተባበሩት አረብ ኤምሬቶች ነች? የሚል ጥያቄ የቀረበላቸው ሩቢዮም ዳርዳሩን አልፈው የመሐመድ ቢን ዛይድን አገር ወንጀለኛነትና ስም ላለማንሳት ይጠነቀቃሉ። የማንንም ስም አልጠራም ብለውም እቅጩን ይናገራሉ።

አንዳች በጎ ውጤት እንዲገኝበት እንፈልጋለንና እሱ ላይ እንሰራለን። ምንም ጥርጥር የለውም፣ አርሴፍ ከውጭ ሀገራት የጦር መሳሪያ እርዳታ ያገኛል። ይህ የጦር መሳሪያ እንዲተላለፍባቸው የፈቀዱ ሀገራት ደግሞ አሉ። ይህ ጉዳይ መቆም አለበት ስንል እነዚህንም ሀገራት ጭምር ይመለከታል።

ኤምሬትስ ይህንን ሁሉ ስትፈጽም ምን እያደረገች ነው አሊያም ብታቆሚ አይሻልም ወይ ብሎ የሚጠይቃት ዓለም አቀፍ ተቋምና ሀገር የለም ይላሉ። አገሪቱ ያላት ከፍተኛና የተከማቸ ነዳጅ ኢራንን በመገዳደር በአካባቢው ስትራቴጂካዊ ጠቀሜታ ያላት ናት ተብሎ መታመኑ፣ ለጋዛው ጦርነት መፍትሄ ለመስጠት በሚደረገው ሂደት ውስጥ ዲፕሎማሲያዊ ጥረት እያደረገች ነው ተብሎ መታሰቡ በምዕራቡ መንግስታት ጫና እንዳይደረግባትና የሱዳን ጥፋቷን እንድትቀጥልበት አግዟታል። ግን ይህን ቀውስ ለማስቆምና ኤምሬቶች እጇን እንድትሰ አሰባሰብ ለማድረግ ጥርጥር የሌለው ሁኔታ የውጭ መንግስታት የግድ ያስፈልጋሉ ሲሉም ያክሉና አሜሪካ እርምጃ ልትወስድ እንደሚገባ ይመክራሉ። እንዳም ሆኖ አሜሪካ ያላትን ተሰሚነትና ጉልበት ተጠቅማ እርምጃ ለመውሰድ የረባ እርምጃ አልተራመደችም። አሜሪካ ዝም ካለች ደግሞ ሌላው ሊተነፍስ አይችልምና የዚያችን አረባዊት ሀገር የጥፋት እጆች ማስጣል አልተቻለም። ሳውዲም አልቻለችም፣ ግብፅም አይሆንለትም፣ እንግሊዝም እንዲሁ። የብሪታንያ ፓርላማ አባላት አገራችን ስሟ ስለምን ተነሳ ጦር መሳሪያችን ለምን ሱዳን ተገኘ በሚለው አጀንዳ ላይ በብስጭት ሲወያዩ ታይተዋል በሚዲያና በፓርላማ ጫናም የአገሪቱ የውጭ ጉዳይ መስሪያ ቤት በድርጊቱ አለመደሰቱን ገልጾ መግለጫ አውጥቷል እንዲህ ካሉት ነገሮች ውጭ ደፈር ብሎ እርምጃ ለመውሰድ የተነሳ የለም ለሱዳን እናቶችና ሕፃናት ብሎ ጥቅሙን አሳልፎ የሚሰጥ አንዳች አገር ሊኖር ይችላል ተብሎም አይገመትም የተባበሩት አረብ ኤምሬቶች እንዲህ ስሙ እየተነሳና እየተጣለ ባለበት በዚህ ጦርነት ላይ ምን ሊያደርግ ገባ አሁንስ በቤኒሻንጉል ጉምዝ ጭምር ካምፕ እስከ መክፈት የደረሰ ኃላፊነት ወስዶ የሄሚቲን ኃይል መደገፍ ለምን አስፈለገው የሚለው ቁርጥ ጥያቄ መነሳት ይኖርበታል። እዚህ ጋር ወርቅ ይነሳል። የሱዳን ወርቅ፣ በወርቋ ምክንያት ወርቅ ልጆቿን እያጣቻለች፣ ወርቅ አገር ሱዳን አንገት ደፍታለች። የጦርነቱ ዋና አቀጣጣይ ወርቅ ነው የሚለው ድምዳሜም ሆነ ይህንን ጦርነት ወርቅ ሸማቾቹ እንዲቆም አይፈልጉም የሚለው ገለጻ ላይም ይህ ጦርነት የወርቅ ፈላጊዎቹ እንጂ የሱዳናውያን አይደለም የሚለው አባባል የሚመራው ወደ የተባበሩት አረብ ኤምሬቶች ወደ ዱባይና አቡዳቢ ነው። ልክ በኢትዮጵያ ውስጥ እንደሆነ ሁሉ በሱዳንም ጦርነት ከተጀመረ በኋላ የወርቅ ምርት በእጥፍ ጨምሯል። ውጊያ የምርትን ሂደት ጨመረ የሚለው ገለጻ ከመሰረታዊ የጦርነት ትርጓሜ ጋር አብሮ የሚሄድ አይመስልም። ጦርነት እያለ ምርት ይቆማል እንጂ እንዴት እየጨመረ ሄደ ይባላል የሚለው ቃል በኤምሬት ሳለም የሚሰራ አልሆነም። አንቶኒና ጆን ስለ ጉዳዩ ወርቅ የሱዳን ጦርነት ነዳጅ ሆኖ እንዴት እንዳቀጣጠለ ሲገልጹ እንዲህ ይላሉ። ወርቅ የሱዳን ጦርነት ዋና ማቀጣጠያ ነው። ሁለቱም ተፋላሚ ኃይሎች ይህንን ማዕድን ያለለከት በሕገ ወጥ መንገድ ይነግዱታል። ከዚያም መሳሪያ ይገዛሉ። ኤምሬቶች ጥቅም የምታጋብሰው እዚህ ጋር ነው። በ2002 ብቻ ኤምሬቶች ከሱዳን 39 ቶን ወርቅ ማስገባቷን አውቀናል። ይህ ከ2 ቢሊዮን ዶላር በላይ ያወጣል። 299 እንዲህ ያለው ህገ ወጥ ሽያጭም ዛሬም ቀጥሏል። ይሄ ወርቅ ወደ ቻድ፣ ኢትዮጵያ፣ ሱዳን፣ ደቡብ ሱዳንና ኡጋንዳ ገብቶ ወደ ዱባይ ይደርሳል። በእርግጥም የመጨረሻ መዳረሻው የተባበሩት አረብ ኤምሬቶች ነች። በ2022 60 ቶን ወርቅ በእነዚህ በተጠቀሱት ሀገራት አልፎ ወደ ኤምሬትስ ገብቷል። ባሳለፍነው ዓመት ግንቦት የአሜሪካ ውጭ ጉዳይ ሚኒስቴር ይፋ ባደረገው ሪፖርት ደግሞ ሁሉንም የሱዳን የወርቅ ኤክስፖርት የወሰደችው ኤምሬቶች ነች። በእርግጥም ኤምሬቶች በአሁኑ ወቅት የአፍሪካ ወርቅ ህገወጥ ንግድ መዳረሻና ሸማች ሆናለች። በቅርቡ አንድ የስዊድን ድርጅት እንዳለው ኤምሬቶች በ2022 ብቻ 45 ቶን ወርቅ ከሳራ በታች ካሉት ሀገራት ወስዳለች። ለኤምሬቶች ወርቅ የሸጡ ድርጅቶች ደግሞ በአገራቸው ውስጥ ሽያጫቸውን ሪፖርት አያደርጉም። ይህ ኤምሬቶች ጦርነትን መሰረት አድርጋ የምታጋብሰው ህገወጥ የወርቅ ማከማቸት ዘመቻ ፈጣንና ወሳኝ እርምጃ ሊደረግበት ይገባል። አሜሪካና አውሮፓ ቢያንስ በዚህ የወርቅ ንግድና ዝርፊያ ላይ ተሰማርተው የሚሰሩ የኤሚሬቶች ድርጅቶች ላይ የሚጥሉት ማዕቀብ መኖር አለበት ይላሉ። ኤምሬትስ ይህንን ወርቅ ለማጋበስ ስትል ሄሚቲን እየደገፈች ረዘም ያለ ዘመን ልትቀጥል እንደወሰነች ማሳያው በቤኒሻንጉል ጉምዝ ጭምር የጦር መሰልጠኛ በአራት ኪሎ ተላላኪዎቹ አማካኝነት እያስከፈተች መሆኑ ሲታይ ነው። የማይቆጡት ልጅ የሆኑባቸው መሐመድ ቢን ዘይድም አገር ሲያፈርሱ ተው እንጂ የሚል የምዕራብ መንግስት ጠፍቷል። መልካሙን ሁሉ መመኘት በዚሁ እሰናበታለን።